በዛው ልክ አሁን የጠቀስካቸው ሰዎች እንዳሉት በጣም መልካም ነገር የሚሰሩ በጎ ነገር የሚሰሩ ሰዎች አሉ። ለምሳሌ እነ መልዕክተኛውን ልትመለከት ትችላለህ፣ እነ ማስተራብነትን ልትመለከት ትችላለህ። ሌሎችም በጣም ብዙዎች በዚህ ቲክቶክን ተጠቅመው በጣም ትልቅ ስራ የሰሩ ሰዎች አሉ። ቲክቶክ እራሱን ችሎ በጣም ፓወርፉል የሆነ ሚዲያ ነው። ሶ ያን ያህል ቲክቶከር ነኝ የሚለው ነገር ያን ያህል የሚያሳፍር ነገር አይደለም። እነኝህ ሰዎችስ ኮንሲደር አላረክም እንዴ? መጥፎቹን እንዳያቸው ሁሉ እነኝን ደጋጎቹን ለምን አላያቸው? እኔም እኮ ደጋግ ከሚባሉ ሰዎች መሀል አንዱ ነኝ። ቲክቶክ ላይ በብዙ ሚሊዮን የሚቆጠር ብር እኮ እያሳየው ሰጥቼ የብዙ ሰዎች ኩላሊት እንዲታከም ኮንትሪቢዩት አርጌ የብዙ ሰዎች ሕይወት መቀየር የብዙ ሰዎች ውቅ መቀየር የራሴን ኮንትሪቢዩት አርጌ ቻሌንጅ የሚባለውን ጉዳይ ቲክቶክ ላይ አምጥቼ ብዙ ሰዎች በቅርብ ቀረ ሶስት ስምንት ሚሊዮን ብር የተሰጠው እኮ በቻሌንጅ ነው። ቻሌንጅ እኮ የጀመርኩት እኔ ነኝ። እዚህ ቲክቶክ ላይ እያሳዩ ገንዘብ የጀመርኩት እኮ እኔ ነኝ። ቲክቶክ ላይ የተቸገረን መርዳት የጀመርኩት እኮ እኔ ነኝ። ቲክቶክ ላይ የስንት ሰው ሀሳብ አምጥተውልኝ ያንን ሀሳብ የሚለውን አትፈረመለው ዛት ስይ በጎኑ ደግሞ ጥፋቱ ያመዘነ ስለሚሆን ቲክቶከር ነኝ ማለት ይከብደኛል፣ ነው እጠየፈዋለሁ። እውነቱን ለመናገር ግን መልካሙ ደግሞ እያመዘነ መጥቷል። አሁን የምናደርገው ነገር እኔም እንደነ መልእክተኛው ማስተራብነት፣ እንደነሱ እየሰራው ያለው ለሰው ህይወት መቀየር አንድ ሺህ ብር ቸግሮት የመጣን ሰው እየሰጠው ስጦታን ያስጀመርኩትን በቲክቶክ ግን ያው በዚህ ዘመን እንደዚህ አይነት ነገር ሰው አያወራልህም። ለምን የማያወራበት? ጥላቻ ስላለው ሊሆን ይችላል፣ የራሱ የሆነ ነገር ስላለው ሊሆን ይችላል። ወደፊት ግን ከነገ ጀምሮ እስከዛሬ አፍርበታለሁ። እውነቱን ለመናገር እስከ ዛሬ የማፍርበት ነገር ግን ከነገ በኋላ ደግሞ ተቀይሮ የምናደርገው እኛ የምናደርገው መልካሙ ነገር ገዝፎ የስ አመ ቲክቶክን ማለት እችላለሁ። አሁን ያልከው ሀሳብ ትንሽ ይጣረሳል፣ በነገራችን ላይ መንሱሬ። ነገር ግን ቲክቶክ አሁን በዚህ መልኩ ጥሩ ነገር የምትሰራበት ከሆነ ያሳፍራል ብዬ አላስብም። ብቻ የሚቀየር ነገር ሀሳብህን የምትቀይር ከሆነ በሌላ ጊዜ የምንመለከት ይሆናል። ከቲክቶክ ላይ ገንዘብ አግኝተህ ታውቃለህ? ገንዘብ ሰርተህበት ታውቃለህ? ቲክቶክን ባለፈው ሳምንት ራሱ የተወሰነ ብር አግኝቻለሁ። ፊገሩን ግን አንናገርም። ሶ ስለዚህ ቲክቶከርና ገንዘብ ታገኝበታለህ። አሁን ቲክቶከር ነህ የሚለውን ነገር ነው የማልፈልገው። ፕሊዝ ዶንት ኮል ሚ ቲክቶከር አምነቱ ቲክቶከር ሶይ ገንዘብ ሜክ የምታደርግበትን ነገር በጣም ረጅሙ ሰዓትህን የምታሳልፍበትን ነገር ለምንድን ነው ያና አልከላይ ላይ ስሙ ገሸሽ ማለትነው ማክሲመም እኔ አሁን ዛሬ አንተ ስላለህ ነው አንድ ሰዓት ጊዜ ሰጥቼ የገባሁት ቅድም ሰላሳ አንድ ሰዓት ገብቻለሁ። ከዛ በተረፈ ነገ ነው ምገባው። ማክሲመም ሁለት ሰዓት ነው እኔ በቀኔ ውስጥ ለቲክቶክ የምሰጠው። ከአንድ ሰዓት ከሁለት ሰዓት ያለፈ ጊዜ ሰጥቼው አላቅም ለቲክቶክ። ስለዚህ ብዙ ሰዓቴን ለቲክቶክ ሰጥቼም ውዬበትም አላቅም። በተፈጥሮ ሶስት ሰዓት የተቀመጥኩት የሆነ ሰው ገንዘብ ለማሰባሰብ ነው። ስለዚህ ወደፊት እኮ እንዳልኩ ነው ነገሮቹ ሲቀየሩ እኔም ትተቆርጠኝ ማለት ይችላለሁ። አሁን ባለው ኮንቴክስት ግን የሚያመዝነው እኔም አውቃቸው ቤተሰቦች ቲክቶክን እንዳያዩ የሚጠበቁ ልጆች አሉ። ስለዚህ እንደዚህ ትውልድን የሚያበላሽ ነገር ላይ ነኝ ማለት ስለማልችል ነው። በቲክቶክ ብቻ አይደለም ደግሞ የምኖረው እኔ። አሁንም ቲክቶክ ላይ የምመጣው ለፈን ገንዘብን ሜክ ለማድረግ ነው። ስለዚህ በፌስቡክም በተለያዩ ሶሻል ሚዲያ ስላለሁኝ በጎ ስራዎችንም ልሰራ በጎ ስራዎችንም ልሰራ ጭምር መንሱሬ። ምክንያቱም በጎ ስራዎችንም ስትሰራ ስለምናይ ምንም ይሁን ምን ማለት ነው። ትክክል መስራት ብቻ ሳይሆን ቀደምት ነን እኛ አስጀማሪዎችም ነን። ምንም ጥያቄ የለው። መልካም እንቀጥል። ሀሳብን ጨርሳል መንሱሬ። ያናዊ ኔትወርክ ትንሽ እያስቸገረኝ ያለው ያ ብዙ ሰዎች አንድ የሚያነሱት ሀሳብ አለ መንሱሬ መንሱር ቲክቶክ ላይ ፌመስ የሆነው በእውቀቱ ነው ወይስ ገንዘቡን የሚል ጥያቄ ያነሳሉ የኔን ጥያቄ የሚሆነው የእነሱን ጥያቄ መልሽ ይጠይቃለሁ መንሱር ጀማል ቲክቶክ ላይ ፌመስ የሆነው ገንዘቡን ተጠቅሞ ነው ወይስ በእውቀቱ ነው በእውቀቴ ነው ቲክቶክ መማር አይፈልግም ቲክቶክ ዲግሪ አይፈልግም ቲክቶክ ማስተርስ አይፈልግም ቲክቶክ ፈጣሪ የሰጠውን እውቀት መጠቀም ራሱ እውቀት ነው። ለምን ብትለኝ፣ የመጀመሪያው በሶሻል ሚዲያ በጎ ነገር መስራት በሶሻል ሚዲያ ስድብ የነበረበት በቲክቶክን በዩቲዩብን በተለያዩ ነገሮች ብትወስድ የውሸት ፖለቲካ የሚነዛበት የነበረ እኔ ከመጣው በኋላና ይህ መሰል ሰዎች መፈጠር ከጀመሩ በኋላ ነው ሶሻል ሚዲያው መልካም የሆነው። ስለዚህ በእውቀቴ ነው የመጣሁት ማለት ነው። ምናልባት እንደዛ ስልህ አንተጋ እኔም ጋ ያሉ ሰዎች አልተማርኩም አላልክም እንድትሉኝ ይችላሉ። ይሄ ግን መማር አይፈልግም ፈጣሪ የሰጠ እውቀት ስላለ በእውቀቴ ነው የመጣሁት። በገንዘብማ ቢሆን ኖሮ በጣም ብዙ ቲክቶክ ላይ ስማቸውን የማልጠቅስልህ በቀን መቶ ሺህ ፎሎወርስ ፎሎ የተደረጉ ሰዎች አሉ። በገንዘብ ፎሎወርስ እየገዙ ነው ነ የሆነ ጉዳይ ሲኖራቸው አስር ሺህ ሰው ለሁለት ሰዓት እንዲቀመጥ አድርገው ኤ አይ፣ አስር ሺህ ሰው። እኔ ጋ አንድ ሺህ አንድ መቶ ሰው ያለው ሰው ነው እኔ ጋ ያለው እንጂ ኮምፒውተር አይደለም። በዚኛው ስልኬ ግን አስር ሺህ ሰው ለአንድ ሰዓት እንዲቀመጥ ማድረግ እችላለሁ። ለቲክቶክ ክፍዬ ማለት ነው። መቶ ሺህ ፎሎወርስ በየቀኑ ፎሎ መደረግ እችላለሁ። ይሄ ሲስተሙ ነው። ስለዚህ በእውቀቴ ነው እንጂ በገንዘቤ አይደለም። ታንክ ዩ፣ መሱሬ አንድ መንሱሬ፣ ከይቅርታ ጋር ኔትወርኩ በጣም እያስቸገረኝ ነው እና ወጥቼ ብመለስ ፈቀ መልካም ፍቃድ ከሆነ ምን አይነት ዛሬ ምንድን ነው ነገሩ? ለምንድን ለምን መሰለህ ላዛር አሁንም አስፈቅጄው ነው ልጁን አንድ ሳምንት አንድ ሳምንት ቪዲዮ ሰርቶ በጣም ብዙ ሰው ጥያቄ እንዲጠይቁት አድርጎ ጋዜጠኛ ነው፣ ጥያቄ እየጠየቅን እያፋጠጠኝ ነው። አንተ ምንም ይሄ ልጅ ይጠይቀኛል ብዬ ማላስበው እያፋጠጠኝ በኤቪደንስ ይዘው ገና ለም ካጨረስ ትላ ማለት ጨርሼ ነው። አባት ናፍቄ ነው። ችግር ይደርሳልኛል። ግን አንድ ነገር ልንገራችሁ፣ እኔ በጣም ቻሌንጅ ይመቸኛል። እኔ ቻሌንጅ ሰው ነኝ። አይ ሪሊ መመለስም መናገርም የምችል ሰው ነኝ። ስለዚህ የግድ ማስተር ሳያስፈልግም ለዚህ ጉዳይ መልስ ለመስጠት አይደለም። እንዴ ቲክቶክን ለመሆንም ማስተር አያስፈልግም። ግን ጎበዝ ነው ልጁ፣ ተዘጋጅቶበት ነው የመጣው። አቤት የዘመኑ ልጅ የዘመኑ ልጅ ተዘጋጅተውበት ነው የመጣው። በለው በለው በለው በለው። እንግዲህ እስኪ ከዚህ በኋላ ደግሞ ምን ሊጠይቀኝ እንደሚችል አላውቅም። አስቡት እንዴ! ወጣ እኮ ጭራሽ ጭራሽ ወጣ ላይ ላይ አይደለም። ለማንኛውም ይመለሳል። ግን በእውነት አልጠበቃችሁም አለ። በጣም ከባድ ልጅ ነው፣ ጎበዝ ነው። አይ ከባድነት ሳይሆን ጎበዝ ነው። በቃ ፕሮፌሽን ነው። እንደዚህ አይነት ሰው ይመቸኛል እኔ ለመመሰለ ዝም ብሎ እንትን ከማ ዝም ብሎ ከማውራት እንደዚህ አይነት ነገር ደስ ይላል።